ትንሽ እርሶን ላውራ። ቅድም ይህን ጋዜጣ እና ሲያነቡ ያደነኩ ነበረ። ይህን ጋዜጣ ያነበቡ ነበሩ እና በዚህ ያየው ያደነኩ ነበረ። ሰው አንዳንድ ጊዜ ያው ቁጭ ብሎ ይህን ሲያነቡ በጣም መያዘን ጉድ እና የት ነው የት ነው የምኖሩ? አሁን ላይ ያለሁት ቤት እቺ እቺ እዛቺ ጋ አንድ ሁለት ወር ምናምን ነው ሆኗል። ከሁለት ወር በፊት አንድ ሁለት ወር ደግሞ ቤኬር ህንጻ ታውቀው ይሆን? እዛች አስፋልቱ ላይ እንደዚህ የሆነ እንትኖች የሉም። ሰዎች እንደዚህ ወጣቶች፣ እግዚአብሔር ምስክርን ክርስቶስን ኮርቼባችኋለሁ። እናንተ ምናልባት አሁን ለእኛ እንዲህ ማድረጋችሁ የስጦታ መስፈርቱ ምንድን ነው አሰጣጡ አይደለም ስጠጣችሁ ዲስፕሊናችሁ ምናምን በጣም ደስ ይላል። ነት ካየሁት ህሊና ነው የሚመረምረው። እና እናት እንደዚህ ብትሆን ብሎ ከሚሰጠኝ ወይም ገላምጡ ከሚሰጠኝ እንዲበጽሙና ማንን ምንድነ ወገኔ ብሎ ምትን የሚል እውነትም ለወገን ደራሽ በምግባር ከቃል ያለፈው በምግባር እንደዚህ ስትሆን እኔ ማለቴ በእውነት ድጋሚ የተፈጠርኩ ያህል እዚህ ጋር የተጎዳሁትን ጉዳት ባይክስልኝም የሆነ ነገር እንትን እንዳደረገኝ አስባለሁ። እና አንድ ሁለት ወር በጣም ትልቅ ስቃይ ላይ ነበር። እግዚአብሔር ይስጠው፣ ጸባወት አምላክ ክርስቶስ ያኮረ አንድ የሆነለች ቃሽ እዚህ ጋር ለምን አይመጡ ና ምን አለ ከዚ አንድ ሁለት ወር ትንሽ ሆን መመገብ ጀምር ያለው እንደዚህ አድርግ ያለው እዚች ቤተ ክርስቲያን መጥቼ ያው እንትን የሰው ፊት እኮ ማየት ትንሽ ልምዶ የለኝም ና በጣም ጨምቆ ነበር። ከዚያን ችግር ፈቶልኛል፣ ከጸባወት አምላክ ከክርስቶስ እንትን እንደሆነ ስለማምን ማለት ነው እና እናንተ እግዚአብሔር ያክብራችሁ፣ የጸባኦት አምላክ ኢየሱስ ክርስቶስ ያክብራችሁ፣ ራእያችሁን ሰፊ ያድርገው። አሜን። ወዳጅ ሆይ አሁን ሳይህ ወጣት ነህና እንደዚህ ዲሲፕሊን እንደሆነ በጉልበት ጉልበት በሚታሰብበት ዘመን እንደዚህ ውጥንቅጧ በወጣበት ዘመን እንደዚህ አይነት ዲሲፕሊን መኖሩ በእውነት ለኔ ህልም ነው የሚመስለኝ እና እግዚአብሔር ያክብርልኝ፣ የጸባኦት አምላክ ራእያችሁን ሰፊ ያድርገው። እቺ አገር አሁን ከጥልቅ እንቅልፏ እያነቃች ይመስለኛል። አምስት ወር ሆኖኛል። አሁን ሀገር ከመጣሁ ቤት ፈርሶብኝ ምናምን ነው። ከአዲስ አበባ ነው የመጣሁት፣ ራዳ ጊዮርጊስ ልጅ። ከዛ ቤት ለልማት ተብሎ ወደ ገላን መተን ገላን ኮንዶሚኒየም አቤት ሸጬ፣ ከዛ ዛ ኦሮሚያ ባንክ ተብሎ ኦሮሚያ መሬት ተብሎ እዛ ቦታ ገዝቼ ያ ቦታ ፈረሰ። ከዛ እና ባለቤቴ ከሶስት ልጆች ጋር ፈረንሳይ ለጋሲዮን እሷ አያት ጋር ነበረ የሚኖረው እዛ እሳቸው ከእድሜ መግፋት አምስት ቤተሰብ ጎሮ መቻል ምናምን ከአቅማቸው በላይ ሲሆን ያ ብሶት መጀመሪያ ብሶት ያለ እዛም ጋር ብሶት ሲሆኑብኝ፣ ፕሮማክስ ስልክ ነበረኝ። እሱን ሸጬ ምናምን ከፈረንሳይ ለጋ ሲሆን ቀሊቲ መናኸሪያ፣ ከቀሊቲ መናኸሪያ ናዝሪት፣ ከናዝሪት አዋሽ አርባ፣ ከአዋሽ አርባ እንትና ገዋኔ፣ ገዋኔ የሚባል ሀገር ልክ እንዳንተ ቀና የሆነ ወጣት ሰው ሾፌር ነው። ጋሼ እባክህ በጣም ተበሳጭታል። ሁኔታ ትክክል አይደለም፣ ምንድነው ነው ምናምን አለኝ። ከዛ ኖት እዚህ አይሻልህም፣ ገንዘብ አለህ፣ ንግድ ትሰራለህ፣ ዘመድ አለ አለኝ። ጨዋታ የተለጠጠብህ ከጊዜ ጋር እና በእንደዚህ ነገር ነው የመጣሁት። እና እንዲህ አይነት በጎነት ሁለተኛ ወይ ሶስተኛ ጊዜ ሲገጥመኝ ነው እውነት። ስጦታው መብዛት ሳይሆን አሰጣጡ ደስ ይላል። ችግሬን ስለተካፈል የወገኖችን ችግር ስለተካፈላችሁ፣ በእውነት በእውነት እግዚአብሔር ወረታውን ይክፈል። ምክንያቱም እኛ ነገ እኔ ወደ ቤተሰብ የሚመለስበት አይታወቅም። እግዚአብሔር ክርስቶስ ነው የሚያውቀው። እና እስከዛ ድረስ የማየው ነገር ይሄን ጥርሴ ላይ ትንሽ ወርቅ ነበረች እና እንዲህ የሆነ ነገር አድርገውኛል። ትንሽ 17 ቀን ምናምን ወደ 14 ኪሎ ነው የቀነስኩት እና ሻሸምኔን የከተማ ልጅ እዛ አዲስ አበባ ሰው የሚስላት በጣም እንትን በጣም ሱሻብሎች በጣም እንትን ሀምብሎች ምናምን እንደሆኑ ነው። እና አንድ 17 ቀን በእውነት በጉስቁልና ልነግርህ አልችልም ይሄንን የሆኑ አንድ ሙሴ የሚባል ፕሮቴስታንት ሰው ነው እግዚአብሔር አክብሮ ልብ ያስተለለ ሰው ጽሙና ስራቸው ምናም እንደዚህ ነገር አድርጎ እንትን ያለኝ እና ከዛ ትንሽ በቃ አንጎሌም በጣም እንትን ፍራስትሬሽን ውስጥ ገብቼ ነበር። እና የት ነው ያለሁት ነገር ነው ያለሁት፣ እግዚአብሔር ወይ ምንድነው እዚህ ቦታ ላይ አመጣኸኝ? ምን ልማር ነው? ምን ልታስተምረኝ ነው? ትጨቃጭቃል ከእግዚአብሔር ጋር ከሰው ጋር ከምትተርፉ ነገቲቭ ነገር ነው፣ ከእሱ ጋር ፖዘቲቭ ነገር ነውና ዛሁን አሁን እየገባ ነው። አንዳንድ ወገኖችን ስጠይቅ ለካ ከእኔ መባሰ እናት አባት ፍቅር ይጎደላቸዋሉ፣ የማህበረሰብ ፍቅር ይጎደላቸዋሉ፣ የእውቀት ፍቅር ይጎደላቸዋሉ፣ የንቃተ ዲና ምትን አለ። ስለዚህ እግዚአብሔር እንዲ የሆነ ትን ሴሬሞኒ ሲኖር ብታይ እኔ ብጠው ኩርፍ ነው ይህ ሁሉ ህዝብ በአንድ ሚን በሌላ ምክንያት የሆነ ክፍተት አለበት። ክፍተቱ ሜጀር ስታደርገው በእኔ ጥናት ነው ትክክል ላለሆን ይችላለሁ። ብዙዎች በልጅነት እናት አባት ሞተዋል። በውጣ ውረድ ያሳልፉ ናቸው። በዚህ ላይ ንቃት የለም። በዚህ ላይ የሆነ ባህዊ አይነት ነገር ምናምን የለም ተደምሮ ችግሩ ሲደምር ነው የሆነ ነገር ነው። እና እባካችሁ እግዚአብሔር ያክብራችሁ። እናንተ እንደዚህ ችግራችንን ስትካፈሉ ለምን እንዴት ብላችሁ ስትሉ እኔ ከዶላርና ከፓውንድ በላይ ነው፣ በቁስ ከሚተመን በላይ ነው። የመንፈስ እርካታ ገንዘብን ሊተካ ስለማይችል እና እግዚአብሔር አክብረሽ አብሽዬ፣ ሱራፌ ልባላለሁ፣ ማለበለሽ ያው ሚዲያ ስሜ ደራሽ ለወገን ነው ደራሽ ለወገን ትክክለኛ ቤተሰብ የሰየሙ አለፈ ተፈልኝ ክብር ይስጥሽ እግዚአብሔር ለእኛ ያሳለፈ ለአንተን ፕሮሰስ አድርጎ ያሳየህን አምላክ እግዚአብሔር በብርሃን ያመላልስ። ለወገኖች ብዙ እዚህ ብዙ እምቅ አለ ብታይ እዚህ ጋር፣ እዛ ጋር፣ እዛ ጋር ትንሽ ቁትኮታ፣ ትንሽ ድጋፍ ቢደረግ አንተ ምናምን እንደዚህ አንድ አስር ሰባ ምናምን ሆኖ ቀን የሆኑ ሰዎች ቢደራጁና የሆነ ኮሚኒኬት ቢያደርጉ ከዛ ፈንድ ቢደረግ ምናምን እነዚህ ሰዎች ግብዓት ይሆናሉ። እና ይሄንን ነገር ለመጀመር እንደ ጅማሮ መሆን ትችላላችሁ። አባቴ እኔ ዛሬ ገና ነው ያየሁት። እውነት እኔ እኮራለው፣ እግዚአብሔርን ያምኖት። አርቲፊሻል እንትን እንደዚህ መመሳሰል ደስ አይለኝም። እውነት ስነ ምግባራችሁ እንትን ነው፣ ላይክ እንትን ነው በርገራ እንትን ጥሩ ፍትፍት ነው፣ የህሊና ፍትፍት ነው እና እግዚአብሔር አክብርልን ይኔ አባት በጣም በእውነት እርሶን ፊት አሁን ሳይ እንደ ሳዋሩኝ እኔ በጣም ደስ ብሎኛል። እግዚአብሔር ውስጥ በጣም ደስ ያለኝ አንዳንድ ጊዜ እንደዚህ መልካም ስራዎችን ስንሰራ ሰው በጣም ደስተኛ ሲሆን የበለጠ ሌላ ስራዎችን እንድንሰራ ያደርጋልና እኔ በጣም ውስጥ የእውነት የእውነት ደስ ብሎ እና ይዞት እና ደግሞ በምን አሁን ቅም በቻለኝ ድንገት አንድ እህታችን ውጭ ሀገር የምትኖር ነች እና እስኪ እንደዚህ የተቸገሩ ሰዎችን ትንሽ ምግብ አብላብላይ ላይ የዞርኩ እንደዚህ የሰጠው ነበር ወደ እናንተ የመጣው እስኪ አሁን ድንገት ቁጭ ብዬ ደሞ ሳይ ውስጥ ይሄን አባታ አናገር ብስል ነው ድንገት እስኪ ምናልባት በምን ሰው እናንተን ቢያግዙ ከዚህ ህይወት ያው መውጣት ይችላሉ። እስኪ ግልጽ ያርጉና እና ደግሞ አቂም በቻለ እናግዞታለን። አባይ እኔ አሁን የምፈልገው ማለት ነው አለፈልኝ እንደው የወት ታሪኬ ጥፋት እንደሚሆን አምናለሁ። ይሄ ቦታ ምክንያቱም እንዲህ አይነት ቦታ ላይ ያለ ምክንያት እንዳላመጣኝ አምናለሁ። አንድ ቤት ፈረሰ፣ ሁለት ትዳር ፈረሰ እና ይሄ ሁሉ ውጣ ውረድ፣ ይሄ ሁሉ ውጥንቅጥ በእኔ እድሜ ላይ እኮ እግዚአብሔር ልባ አምላክ አይደለም። አምላክ ሆይ ምንድን ነው? እኔ የተሸሸገ ኔ አላውቀው ነገር ይኖር ይሆን? እንዲህ በትር ይሆን ይሄ ቁንጥጫ? ለምን ለምን ያስፈልጋል? እኔ ጆመስ ይሄው እንዲህ እግዚአብሔር ሆይ አምነት ይየው እኔ እኮ ሱራፊል ነኝ። አባቴ ሆይ እንዴት ምናምን ብዬ ተከራ እዛስ በቆይታ መጠን ግን እንትኖችን እየለመድኳቸው ስለነጣ ለካ ብዙ ወገኖች ለካ እንደ አንዳንተ ተጠግቼ እንደ ጓደኝነት ሳወራቸው ለካ ጥልቅ እንትናል እግዚአብሔር አምጥተኛል። ትንሽ ቁንጥጫ ይበዛል ግን ስለመጣኝ አመሰግናለሁ። አምላኬ ሆይ ለካስ እኔ ተርፌ ሌሎች ወገኖችንም እንደዚህ ማድረግ ይቻላል። ደግ ዘር፣ መልካም ዘር እየዘራ አይደለም አባብዬ። አሁን እጄ እንትን ድለላ ምናምን ሰራለሁ አባዬ። መኪና ምናምን ሰራን እንትን እቤት ብላን ኮንዶሚኒየም እዛ ሰራ እንደዛ ሰራለው። ሰራተኛ ማገና ሰራተኛ ማሰር እንደዚህ ሰራለው እና ሰራ እዚህ ያለው የገንዘብ ውድነት ይኖረ ውድነት፣ እዛ እኮ የለም። ትንሽ ቀልጣፋም ኮንክ ደግሞ የሰው ፍቅር ካለ ምናምን ልብ ንጹሕ ከሆነ ምናምን እንደዛ ሰራለሁ እና እኔ አሁን የጎደለኝው ኮንክሪት ፖይንት የምንድነው? ሰባት ሺህ ብር፣ ስምንት ሺህ ብር፣ አስር ሺህ ብር ነው። ቤተሰቤን ይቻል ሶስት ልጆች፣ ሁለቱ የካምፓስ ተማሪዎች ናቸው። አንዱ አሁን ማትሪክ ተፈታ የነበረ ለእንቁጣጣሽ ደውጅ ያለው ለበዓል መለወጫ ለዘመን መለወጫ እና እነሱ አሁን እዛ ናቸው ያሉት። ፈረንሳይ ልጋሶ ናቸው ያሉት። የእኛ አሁን ገላን አርል ያለነው ፒያሳ ተነስተን አራዳ ጊዮርጊስ ተነስተን እዛ መጣ ለልማት ተብሎ ከዛ ያንን ቤት ሸጬ እዚህ ቤት ገዛ። ይሄ ቤት ደግሞ ሸገርን ካወቃት ይሄኛው የአዲስ አበባ እንትን ነው፣ ዲዛይን እንትን ግዛት ነው። ከአስፋልት ማዶ ደግሞ የኦሮሚያ እንትን ነው። አጫሉ የተገደለበት ቦታ የኛ ሰፈር ነው። አጫሉ ያለበት ካምፓኒም የሆነ እኔ የገዛውበት ቦታ ነው። ያ ቦታ ደግሞ የማመን ቦታ ነው ተባለ። የሸገር ሲቲ ነው ተባለ። ሸገር ሲቲ በሁለት አባወሮች ከዛ ተፈናቀለን። ከሰፈራ ከለሚኩራ ከአሸዋ ሰፈር ከምናም እንደዚህ እንደዚህ የተለያዩ አባወሮች ከነዛ አባወሮች እኔ አንዱ ነኝ አባዬ። የእኔ ደግሞ ለየት የሚያደርገው እዛ ቦታ ላይ ሆኜ አክስት፣ አጎት፣ ወንድም ምናም የምለው ነገር የለኝም እውነት ሰዋራ በክርስቶስ ፊት በእግዚአብሔር ፊት እና ያ ስለሌለኝ ነው የሳቸው ብስጭት ሰደምሮ ምናምን የቤት መፍረስ የልጆቼ እንደዛ እንትን ምልቃን መሆን እንትን ብሎኝ፣ ሰው ሽሽት ነው በቃ አበሻ ሽሽት የኔ እውነተኛ አሁን ላይ አይደለም እንደዛ በቃ ከሰው ሽሽተው ወደ ትሄዳለን እና ሄጄ ያ ሳኒ የሚባለው ሰው ከዛ መለሰኝ። እግዚአብሔር ያክብረው፣ ጽት አምላክ የሱስ ክርስቶስ ያክብረው። እዛ ባይመልሰኝ እዛ ገዋኔ ቦታ ላይ አፋሮች ምናምን እንደዚህ ሰው ሸግሎች አይደሉም ምናምን ብሎ በቃ ፈርኛ ይችላል ምናምን ጎዳና ነበር። በቃ በጣም በ10 ደቂቃ በ15 ደቂቃ ብዙ ህይወት ተሞክሮ እንትን ብሎኝ በሆነ አውጥቶ ምናምን 400 ብር ከፍሎን ሆቴል 200 ብር አስደርጉልኝ፣ እንደዚህ ምግብ ጋር አባዬ ጋሽ ግዴ ለህም ተመለስኩ። ወደ ናዝሬት ወደ ምስራቅ ወደ እንትን ሂድ እንጂ አዋጣህም ብሎኝ ታሪኬን ቀይሮታል። በእግዚአብሔር ስር ሆኖ ከዛ እዚህ መጥቼ ደግሞ እሺ 8000 ብር 9000 ብር 10000 ብር ብትደረገልኝ ማህበር ቤት ይባላል ከኮንደሚኒየም ጋር ያቺን በአምስት ሺህ ብር በስድስት ሺህ ብር ዝም ብሎ የሆነች እንትን ቤት እንትን ብር ልጆች ብጠራቸው ቤተሰብ ብጠራ ከዛ ስራ ብጀምር በወር ውስጥ አንድ ሁለቴ ሶስቴ ስራ ባገኝ እዚህ ውዴ ነው የሆነው ነገር፣ እዛ ርካሽ ነው። አባይ ገንዘብ በጣም እንትን ነውና ከቻልክ የእኔ ጌታ በጸባኦት አምላክ በክርስቶስ ፊት መረጃ ማስረጃ ሰዎች አንደበታቸው ይናገርና ማር ያፈስና አንደበቱ ምግባሩ ሌላ ይሆናል። በፊልም እናያለን፣ በእውነት እናያለን፣ እድሜያችን ያስተምረናል። እና ቼክ የምታደርግበት መንገድ ይኖርና እባክ ይቻል ያልከኝ ሴትም ካለች ና አስተባብረህ ዋክ እንድግድቅ ጨለማ ነ ከእንትኔ በላይ ይቅርታ አደርግልኝ፣ ከችግሩ በላይ ከረሃቡ ከብርዱ በላይ ምን ኑ ሳይኮሎጂካል የምጎዳው ሞራል የወደቀ አሁን ከዚህ ቦታ መንቀሳቀስ አልችልም። ቅድም ያልከኝ እኔ እግዚአብሔር ገልጦለት ነው እንዴ፣ ለምንድን ነው ስራ ፊልም የማትንቀሳቀሰው? ራን እያደረግ ሰዎች ማውራት አልችልም። አባየኝ ልምድ አይደለም። እና እንደዚህ ጎደለኝ እኮ ራበኝ እኮ ማለት አልችልም። አስራ ሰባት ቀን እኔና እግዚአብሔር ጸባዖት አምላክ ነው የምናቀው። ለካ ሰው በአስራ ሰባት ቀን ሙሉን ሳይሆን ቂጣ ምናምን አለች በአንባሻ ዛው የሆነ ምናምና በአስር ብሩና እሷን በሁለት ቀን አንድ ቀን እያገኘው አስራ አራት ኪሎ ግራም ቀንሼ ይሄው እግዚአብሔር። እዚህ ቦታ ላይ ደግሞ ስመጣ ትንሽ ፈካ ጸባዖት አምላክ እግዚአብሔር ተመሰገነ። ናም ሲውሰድ እና ይሄን ይመስላል ትንሽ ገንዘብ ለሌሎች የሚተርፍ ምቀቅም አለ። ቤተሰቦችን አልፌ እዚህ ጋር ያየኋቸው አንዳንድ ልጆች አሉ፣ ፈጣን አንጎል ያላቸው ትንሽ ፈር ብታስዛቸው። ቤት ኪራይ 500 600 ብር እዚህ ቦታ ላይ ርካሽ ነው፣ እና እንደዚህ አድርገህ ከዛ ስራ መስራት እየቻሉ የተደቀነባቸው ሰዎች አሉ። ያ የተደቀነባቸው ልክ እንደዚህ አሁን ትሪት እንዳደረገኝ ትሪት ቢደረጉ ፍቅር ተሰጥቷቸው የሆነ ነገር ቢደረጉ፣ ተው ይሄ ነገር እኮ አይጠቅምም፣ ከዚኛው ይሄ ጨለማ ነው፣ አካሄድ ያደረክበት መንገድ ትክክል አይደለም፣ እንዲህ እንዲህ ብትለው በትንሹ እንትን ቀን የሆኑ ሰዎች አይቻለሁ። እውነት ለመምራት እነዛን ሰዎች እግዚአብሔር ሊያመላክተኝ የሆነ እዚህ ቦታ ያመጣኝ ብዬ አስባለሁ። እና አንድ ሙሴን አይቻለሁ፣ አንድ አንተን አይቻለሁ፣ አንድ መሰረት የምትባል ሰው አይቻለሁ። እና ወገን ሆይ እግዚአብሔር ያክብርልን። ክርስቶስ ያክብራችሁ። ዘርህ ብሩክ ይሁን። ስለዚህ አቢ እነሱን ሀሳብ ሁሉንም ሰምቻለሁ። በጣም ደስ ብሎኛል። እኔ ደግሞ እንደዚህ እናንተን አዋርቼ አልገባም። እኔ ሰው ራሱ ገንዘብ አይሰጥም። ኬትም ፈልጌ አምጥቼ እርሶም ይህን ገንዘብ ሰጥቼ ወደ ልጆቹ ሄዶ እንዲያመሰግኑ አደርገዋለሁ። እኔ አሁን አሁን በዚህ ባወራሁት ነገር አይት የተሰዱት ተግባር አድርገ ደግሞ አሰስቶታል። ክብር ይስጠሻቦሽ ገምታለሁ። በስነ ልቦና አለካሻለሁ። የሆነ ነገር ውስጥ ይነግረኛል። እግዚአብሔር እንዳገናኘኝ አስባለሁ። ምክንያቱም አሁን በጣም ውጥረት ላይ ነበርኩ። ብቻ በጣም ውጥረት ላይ እግዚአብሔር ራሴን ባጠፋ ሌላ ፕሮሰስ ነው ህግ እንደዛ ይፈቅድልኝ ምንድን ነው ያለው መለኪያ? በጣም ከራሴ ጋር እያወራው ነበር። ና ለመጽናኛ ብዬ ነው ይህን ነገር እንትን ያልኩት። ና አባዬ ክብር ይስጥ ለነገስታት ንጉስ ክርስቶስ ክብር ይስጥ። እግዚአብሔር በልብ ያለውን ነገር ለአንተ ያደርግ። ለወገኖቹ ደራሽ ብቻ አይደለም በምግባር አይቻለሁ። ና ረክቻ ያለው ክብር ይስጥ አባዬ። አሜን አሜን እና ቃልህ በተግባር ሲሆነልኝ እኔ ቃለን ተግባር አድርጌ እዛን ቀን በደንብ ይመርቃሉ። እኔ አንዳንድ ነገር ያለው ነገር አስተካክዬ ያለው ነገር አድርጌ እርሶን ወደ የሚሄዱበት ሻይና አለው ቅርብ ጊዜ ወደዚህ እመጣለሁ። የእኔን ሚዲያ የሚከታተሉ አንዳንድ ሰዎች አሉ፣ ከሀገር ውጭ ሆነው የሚረዱ አሉ። እርሶ ካሉት በላይ አሁን በተሻለ መንገድ ይረዳሉ እና አልቆይም በዚህ ሰሞን መጥቼ የአካል አስደስቶታለሁ። የሚያድሩ ቤት ያቺ አይደለችም፣ ያቺ ቆርቆሮ፣ ይሄ ይነሳል፣ መንገድ ላይ ነው ያለው። ስለዚህ ግን እዚህ ቦታ ላይ ለጊዜው ተመችቶኛል። ለምን የተለያዩ ሰዎች እንደዚህ እንትን ስለሚሉ ትንሽ ወቃ ያገኛሉ። እንዳንተ ምናምን የሆኑ ሰዎች አሉና ምረባል ሲሆን ያቺ ነገር ስላለች በቃ ከሰው ፊት ተገላግያለሁና እዚህ ያለሁኝ እያልኩ ነው ያለ። በቃ እኔ እመጣለሁ፣ መጥቼ ያለው ነገር አግዛለሁ። አሁን አሁን ያው አንዳንድ ጊዜ ሰው አውርቶ የጠፋ አላውቅም። እኔ አውርቼ ያልጠፋም፣ እመጣለሁ፣ መጥቼ ተግባር አሳያለሁ። መዘናል አባዬ፣ መዘናል እድት ብሎ ወደ ልጆቹ ይወጣሉ ያለን ነገር እረዳለው ይና ማኪና እርሶም ወደ አዲስ አበባ እንሻይናለን። ከዛ በኋላ ከልጆቹ ጋር የሚገናኙበት መንገድ እናመቻችና አንዳንድ ነገር እናግዛለን። ሰዎች ያግዛሉ ይህን የሚያዩ ስለዚህ ከውስጡ ደግሞ ያሉትን ነገር ነው ያወሩት። እና ግን በቻለን ሰዎች ይረዳሉ እና ይህን ቪዲዮ የምታዩ ሰዎች አባት ያለው ነገር ሁሉ አውርተዋል። እና አውርቶ እስኪ ጨርስ ድረስ የጠበቀን ነበረን። እባካችሁ ይህን አባት እስኪ መርዳት ማገዝ የምትፈልጉ ሰዎች በዚህ በምናስቀምጥበት ስልክ ቁጥር የደወላችሁ ጠይቃችሁ ይሄን አባት እንድትረዱ እንድታግዙ ስል በፈጣሪ ስም በቴትና ይጠይቃችኋለሁ። በጣም የሚያሳዝን አባት ነው። እግዚአብሔር ይስጣችሁ። እናመሰግናለሁ። አብይ እመጣለሁ አለፈልኝወዳጅስ